አሰላም ዐለይኩም ወረሐመቱላሂ ወበረካቱ። ውድና የተከበራችሁ የራዲ ቤተሰቦች ሁላችሁንም ሰላም ብያለሁ። እያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። እንግዲህ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ ላይክ በማድረግ ቤተሰብ ሁኑ ማለት ነው። ዛሬ ለእኔም የጠቀመኝን ነገር ለጓደኛም ደግሞ የጠቀማቸውን ነገር ለእናንተም ይጠቅማል ብዬ ይዤላችሁ መጥቻለሁ ማለት ነው። እሱ ምንድን ነው፣ ከሀረብ አገር ወደ ኢትዮጵያ ለመግባት ያሰባቸው ልጆች፣ መቼም ወደ ኢትዮጵያ ለመግባት ስናስብ የአምስት ወርም ይሁን የአራት ወርም ይሁን እንደዚሁ የስድስት ወርም ይሁን የሶስት ወርም ይሁን ብር በእጃችን ይዘን ወይም ቦሌን መነዝረዋለን እንላለን፣ ወይም ደግሞ ለቤተሰብ ቶሎ እንላክላቸው እና በቃ ለእኛ ይሰጡናል በሚል ሀሳብም ሊሆን ይችላል። ብራችን ዙሮ በእንደዚህ አይነት መንገድ እናስበዋለን ማለት ነው። ይለቀስ እንደዚያ ከማድረግ መቼም አረብ ሀገር ሁነን ጓደኛ የሌለው ሰው የለም። እንኳን አረብ ሀገር ኢትዮጵያ ጓደኛ አለ ተብሎ ይወራል ማለት ነው። አረብ ሀገር ያለን አረብ ሀገር ሁነን የምንሰራ ልጆች ደግሞ ታማኞች ነን። አኗሽም እዚህ ከመጣሁኝ ሌባ ሙሸጣሙኝ ያለው ማለት አይደለም፣ ይቅርታ። ግን በቃ እኔ ሁሉንም ነው የማምነው። በቃ አረብ ሀገር ያለን ልጆች እኔ ሁሉም ታማኝ ነው ብዬ ነው የማስበው ማለት ነው እና ለጓደኞቻችን መምጣት ላልፈለጉ ጓደኞቻችን ቦታም ሊገዙ ሊሆን ይችላል፣ ቤትም ሊሰሩ ሊሆን ይችላል፣ ወይንም ደግሞ የውስጥ ማቴሪያል ምናምን ሊገዙ ይችላሉ። ግን መምጣትን ላያስቡ ስለሚችሉ ለእነሱ አበድረ ናቸው። ከቦሌ ከአዲስ አበባ ክፍለ ሀገር የሚያስገባንን ብር ብቻ ይዘን ለእነሱ አበድረ ናቸው ብንመጣ ለእነሱም እለታዊ ገበያቸውን ይገበያሉ፣ ለእኛም ደግሞ ከወር በኋላ ወይም ከሁለት ወር በኋላ የኢትዮጵያን ኑሮ እያወቅነው እየገባን ለምንፈልገው ነገር በደንብ ይሞላልናል ማለት ነው። ግን ወይንም ቦሌ መንዝረ ነውም ከሆነ በቃ ቸርነን የኖርነው ከዘመድ ወተን ነው፣ ወይንም ደግሞ ዘመር ናፍቆና የኖርነው ወይንም ደግሞ ለችግርተኛ ስናዝና የኖርነው እኛን ይቸግረናል ብለን አናስብም። ብራችንን ብችንችን አድርገን በኋላ ብራችንን ወይ ባገኘው ብር የምንልበት ጊዜ ይመጣል ማለት ነው። ግን እንደዚህ በድረን ከሆነ እነዛም የእለት ገበያቸውን ይገበያሉ፣ ለእኛም ደግሞ ምርጥ ነው ማለት ነው። ተዋውለን እኔ ሀገር ልገባ ነው፣ ግን የምትሰጪኝ ምልኪልኝ በሪያል ነው ወይንም ደግሞ በድርሃም ሆነ ደግሞ በድርሃም ነው ብላችሁ ተዋውላችሁ ብትመጡ ወላሂ በጣም ነው የሚጠቅመው ማለት ነው። እዛ አንዷ ጓደኛ አንዷ ጓደኛዬ ለባሏ ብር ትልካለች ቤት ስራ ብላ፣ እሱ አይሰራውም እንግዲህ ገና አትመጣም በሚል ሐሳብ ይሁን እንደገና ደግሞ እሷ ስመጣ ሰራዋለሁ በሚል ይሁን ብቻ አላህ ዓለም። ግን ብሩም የለም ማለት ነው። አጥፊ ምናምን ሆኖ ሳይሆን በቃ ዝም ብሎ ሰራሁም ሲል ሲከስርም ምንም ሲል ጠፍቷል ማለት ነው። ግን እዚህ ከመጣች በኋላ ነው ቤቷን ያስተካከለችው ማለት ነው። ግን እነዛንም ደግሞ የአራት ወር ነው እንደዛ ብር አበድራቸው መጣ። ጓደኞቿ እዚህ ብር ጎደለብኝ ምናምን ምን ስትል በቃ ቶሎ እንላክልሽ እንላክልሽ እያሉ ላኩላት። ቤቷን ዙሮ እየኖረችበት ነው አስተካከለች ማለት ነው። በፊት የላከችው ብር ሳይሆን ለእነሱ አበድራን ያስቀመጠችው ብር ጠቀማት ማለት ነው። እኛ እሱ ሁነን በጣም ቸሮች ነን፣ ይቸግረናል ብለን አናስብም። እና ውዴቶችን እሱ ሁነን ደግሞ በቃ ኢትዮጵያ ገብተን የስራውን ብለን ሁሉን ነገር ነው የምንከፍተው ማለት ነው። ግን እዚህ ግብት ስንል ከቦሌ ስንመጣ በቃ ይመስለኝ እዚው እንደሚኖረው ሰው እንዲያውም፣ ከነዚያ በልጠን በጎች ሆን ነው የምንለው ማለት ነው በቃ ይጠፋብናል። ሁሉም ነገር ድንግርግር ነው የሚለን ማለት ነው። ያ ድንግርግሩ ካለፈልን በኋላ ይሄንን ልስራ እንደ ይሄንን ላድርግ እንደ ብለን ባሰብን ሰዓት ያስቀመጥነው ነው ብር ይጠቅመናል ማለት ነው። እንግዲህ ይጠቅመናል ብላችሁ ካሰባችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እወዳቸዋለሁ።